ከአንቺ ጋር ሁኜ እዚህ ጋር እያወራው ሉሉ ይሄ ናው አያስተጋባ ወይም ደግሞ ማለት ነው። አሁን በባለፈው ሪከርድ ወጣ አይደለ? የኔ የዜድ ሪከርድ አልወጣም፣ ግን ሪከርድ ቢወጣም ወክዬ እየተናገር ያለው ገባሽ አይደል? ግን አንቺ እኔ አይደለውም እንደዚህ ነው ከኔ ነው አትበይ። ቦታ እየገባሽ በቃ ከአልሆነ ለምን ትገቢ? አይ ካልሽ ደግሞ ካልሽ ራስሽን አቋምሽን ይዘሽ ወደ ኋላ ማለት ነው። እራሷን ጠይኩ ማለት ትችያለሽ። መች ገባ? በውጭ እኮ ነው ገና ያዘችው አይደለም። በይ የፈለገ ቢሉሽ እንኳን ማለት ነው፣ የፈለገ ቢሉሽ እኔ ኮሜንት ሳይጻፍልኝ እኔ ጋር ሳይሰዱኝ ቀርቶ የሚመስልሽ የራሴ የሆነ አቋም ስላለኝ ነው እንጂ ገና አንቺ ትርብረሻል እና ነኝ አንቺ ያን ኮሜንት ስለጻፍሽ ስለተናገሩሽ እኔ ቪዲዮውን አላጠፋው

አሁን እኮ እዚህ ጋር የገባ ነው፣ የፍቅር ደጋፊ ብሩኬን ዘግዝቃለች፣ ለምንድነው የዘቀዘቀችው ተብሎ ልትጠየቅ ነው የገባ ነው። እና በግል መጨቃጭቅ ጀመራችሁ? ሽሀድ ጭቅጭቅ አይደለም፣ ይሄ ኖርማል ነው። ኮሜንታቸው ደስ ያለችኝን ሰው ይተዋለሁ፣ ኮሜንታቸው ደስ ያላለኝን ብሎክ አደርጋለሁ። ከማንም ጋር ልጨቃጨቅም ሲቀጥል፣ ችግር የለውም ግን፣ ማናት ልጅቷ? ሼር አድርጉልኝ እስኪ ደግም ሰራሽ፣ መጥፎም ነገር ሰራሽ፣ የሰላንቺ ማውራታቸው አይቀለም። ስለዚህ ቦታ አትስጧቸው። መጥፎ ነገራትስዩ

እና ልጅቱ የምትመጣ አይመስለኝም። በራሳቸው ሙድ ፈታበል ሶስት ደረሰው። ምን ተገኝቶ ነው? ስጋ ተከትፎ ነው?

ምንድነው የተፈጠረው? የፍቅር ደጋፊ ብሩኬን ዘርዝቃለች። እሷ ምትደግፈው ፍቅር ነው፣ ለምን ዘቀዘቀችው? አይደለም ደሞ እኔ ደግሞ ጋር ከዛ ነገሩ ወዴት እንደመት፣ ቆይ ቆይ ብሎ ከዘጋዘቅ አቆሙ ብዬ ሌላ ደጋፊዎች እኛ መሀል አንዳችሁ የእኛ ልጆች ተበሳጭቶ ይሆን ይችላል፣ ኖ እንረዳለን። የእኛ ልጆቹን ለሚን ታግዞ ታግዞ ትግስት ሊያልቅም ይችላል። የእኛ ልጆች ሌሎቹ ማቶ እኛ ውስጥ እጅ መክተት አይቻልም ተብልናል። ሶ ዝም ቢሎ አይቻልም ተብሎ እምቢ ቢሎ የእኛ ልጆቹን የሚደፍረው ከሆነ እኛን ደግሞ ዝም የሚያስብብል ነገር ምንም ነገር የለም። የፈለጉበት ነገር ማምጣት ማዋጋት ይችላል። እኛ ደግሞ እስቀጥን መገፈጥ እንዳለን እናሳያለን ማለት ነው። ገብቷቸዋል። እዚች ጋር ደግሞ ማንም ማንም ፈርቶ ማለት ነው ሽንት ጠብ ጠብ የሚያደርገን ነገር የለም። እነሱ የዘቀዘቁ ዘቅዝ አይደለም ነገር የለም እነሱ ስለዛ ከዛ ከዛ እዚች ጋር ማለት ነው። እኛ ማን እንደሆነ እናሳቸዋለን። የፍቅር ደጋፊ ሰላም የፍቅር ደጋፊ ስለሆነ የፍቅርን ቤተሰብ የፍቅርን ፎቶ እንዳለም ገልብጠዋቸው ዘቅ ከዛ በላ የሚመጣ ጦርነት እናያለን። አሁንና ይኸው የአብርሽ ቤተሰብ ላይ ቤተሰብይመለጀልዘይቻልምንድ ሰው ደለምንራቸላቸውአንድ ሰው አይደለም። የአንድ ሰው ግማሽ መናካት አይቻልም። እኛ እነሱም ከነካን በኋላ ነው እኛ ሳኒናካ እኛ እኛን መደፈር አይቻልም። ገብቶሻት እኛን መደፈር አይቻልም። ይሆናል እነሱ እኛ አናካንም። ክብራችን ጠብቅን። የራሳችን ልጆች ጋር ነው እኛ ያለንበት። እነሱ ጋር ሄደን ላፌ ነገር ብናወራ፣ እነሱን ያላግባብ አምጥተን ብንዘቀዝቅ፣ ኦኬ፣ ይቻላል ብሩኬ ምናቸው ለደርሶ ነው

በረከታንሻያለን እግዚአብሔር ይመስገን። ይውላችሁ፣ ምን አለመሰላችሁ፣ አሁን እንደዚህ በመሳደብ መጣላት አይደለም። ሰላም ተናገናኝ እና ሌላ ችግር እንዳይመጣችሁ ስትሳደብ ተዉ በሏት። አይሆንም እንደዚያ

የልጁን ፕሮፋይል አድርጋ ነው እየተሳደበች፣ አለች። እናንተም ቁጭ ብላችኋል። ስለዚህ የማይሳደብ ስልብ ስታይ እንደዚህ አታድርጊ፣ ትክክለኛ ወሬ ታወራና ታስተካክል እንጂ፣ የማይባሉ ነገር አትሳደብ። ፕሮፋይል አድርገ ልጁን ማለት ነው፣ ፎቶን አስወርዳት አለው። ተረጋጉ፣ አትሰዳደቡ፣ አትጣሩ። በረክ